ስድስተኛ፣ አንዲት ሴት ልጅ ማግባት ፈልጋ ከዛ ሸርጧ ባሏ ሁለተኛ ሚስት እንዳያገባባት ነው፣ ካገባ ሊፋቱ ነው እና ባልየው እሽ ብሎ ተስማማ። ከዛ ተጋቡ። እንዳጋጣሚ ሰውየው ሌላ ሴት ይወድና ሐራም ላይ ከመወድቅ ብሎ ሁለተኛ ማግባት ይፈልጋል። ከዛ ትዝ ሲለው ምን ትዝ ይለዋል? ትዝ ሲለው ሚስቱ እንዳያገባ ሸርጥ አድርጋበታለች። የመጀመሪያ ሚስቱን መፍታት አይፈልግም፣ ሁለተኛ ማግባት ፈለገ። ምንድነው ነው ማድረግ ያለበት? ሁለተኛስ በማግባቱ ወንጀለኛ ይሆናል እንዴ? እሷስ እንዳያገባብኝ ብላ ሸርጥ ማድረግ ትችላለችን? ሦስት ነጥቦች እዙ ውስጥ ያሉት ማለት ነው። ሸርጥ ማድረግ ትችላለች እሱስ ሸርጡን ጥሶ ማግባት ይችላል ቢያገባሱ ወንጀለኛ ይሆናል ይህን በተመለከተ ሴት ልጅ ሸርጥ ማድረግ ትችላለች መብቷን ሸሪዓው ያስቀመጠው ነው ሸሪዓውን መቃረና አይሆንም ወይ ፈንኪሑማጧ በለኩም ምንኒሳ መትናው ቱላሰወ ሩባዕ ይህን አልተቃወመችም ይህን የምትቃወም ሴት አላሁ አለም ሙስሊም እንደዚህ ወደ ኢስላም ወደ ዲኑ ጠጋ ያለች ሴት ሙተደየና ይሄን ትቃወማለች አለልም እና ሴቶች አብዛኛው ጊዜ ውስጣቸው ካለ የቅናት መንፈስ ሊከለክሉ፣ እኔ አልችልም፣ በቃ አልችልም። ሀብት ቢኖርህም አንዴ ላቀብታኖረኝም እኔ አልችልም። ስለዚህ እኔ አንተን ማገባህ እንዳትደርብብኝ ነው። እሺ ተስማማ። يجب عليه واجب ነው። واجب عليه ከቤተሰብ ያለ አትነጠለኝ። ይህም ሸርጥ ነው። ከልጆች ያለ አታለያየኝ